ለአፍሪካ ህጻናት ቀን በሰላም አደረሳችሁ አደረሰን። ስሜሌ ልቶይና ምሮ ይባላል። የመጣሁት ከሰ የጻድቁ ዮሐንስ የሰባተኛ ክፍል ተማሪ ጃንተከል ክፍለ ከተማን ወክዬ በህፃናት ፓርላማ ውስጥ ምክትል ፕሬዝዳንት ነኝ። በሀገራችን ለ34ኛ ጊዜ በአፍሪካ ለ35ኛ ጊዜ የነገ ሀገር ተረካቢ ትውልድን ለማነፅ ህፃናት ተኮር ተግባራትን እናከናውን በሚል መሪ ቃል ሰኔ ዘጠኝ ቀን ለሚከበረው የአፍሪካ ህፃናት ቀን እንኳን አደረሳችሁ ለማለት እወዳለሁ። ሰኔ ዘጠኝ ቀን የዛሬ አርባ ዘጠኝ ዓመት በደቡብ አፍሪካ በነበረ የአፓርታይድ አገዛዝ በስዌቶ ከተማ እንደ ኢሮፓያን አቆጣጠር ሰኔ 16 ቀን በ1976 ዓ ም ለነጻነት ሲታገሉ የተጨፈጨፉ ህጻናትን የምንዘክርበት እና ህጻናት ለእንዲህ አይነቱ አስከፊ አደጋ ሳይገለጡ መብቶቻቸውና ደህንነታቸው ተጠብቆ በሰላም ለመኖር እንዲችሉ ለማድረግ የተጀመሩ እንቅስቃሴዎችን ለማጠናከር ቁርጠኝነታችንን ዳግም የምናረጋግጥበት ነው። የደቡብ አፍሪካ አንድ ግዛት በሆነችው ስዌቶ ግዛት እንደ ኢሮፓያን አቆጣጠር በ1976 ዓ.ም በሺዎች የሚቆጠሩ ጥቁር ተማሪዎች ጥራቱን የጠበቀ ትምህርት እንዲሰጣቸው እና በቋንቋቸው መማር እንዲችሉ ጥያቄያቸውን በማቅረብና ድምፃቸውን ለማሰማት ሰላማዊ ሰልፍ በመውጣታቸው የአፓርታይዱ አገዛዝ በግፍ ጨፍጭፏቸዋል። በመሆኑም ይህ ዛሬ የምናከብረው በዓል እነሱን ለማስታወስ እና ለመዘከር ነው። በዓሉ በከተማ ደረጃ ሲከበር በክልል እንድንፈጽማቸው የወረዱ አምስት ዋና ዋና ግቦችን መሰረት አድርገን የተለያዩ ተግባራትን ከመምሪያችን ጋር በጋራ ያከናወንን ሲሆን በተለይ በሕፃናት ላይ የሚደርሱ የኃይል ጥቃቶችን ለመከላከል ለማህበረሰባችን በማርሽባ እንዴታጀቡ ሰፋፊ የግንዛቤ ማስጨበጫ መረቦችን በሁሉም ክፍለ ከተሞችና በዋና የህዝብ መሰብሰቢያ ቦታዎች መፍጠር የቻልን ሲሆን፣ በሌላ በኩል የከተማችን ህጻናት በአካባቢያቸው እየተሰሩ ያሉ ና ታሪካዊ ቅርሶችን እንዲጎበኙ መደረጉ የህፃናት እውቀትን ከመጨመሩ ባሻገር ደስታን የፈጠረ ትይንቱ ነን ክብራንና ክብራት። በመጨረሻም የከተማችን አስተዳደርና የሚመለካታቸው ባለድርሻ አካላት ለህፃናት መብት ደህንነት መከበር በየደረጃው ባሉ ምክር ቤቶች ውክልና አግኝተው የመሳተፍና የተለያዩ ጥቃቶች የሚያደርሱ ወንጀለኞችን ተገቢውን ቅጣት እንዲያገኙ የሚያደርጉትን ጥረት አጠናክረው እንዲቀጥሉ በጎንደር ከተማ አስተዳደር የጥቃት ሰለባ በሆኑ ህጻናት ስም እየጠየቁ በድጋሚ እንኳን ለአፍሪካ ህጻናት ቀን በሰላም አደረሳችሁ። አመሰግናለሁ። የተከበራችሁ የዚህ ፕሮግራም ታዳሚ የሆናችሁ ንጉ ህጻናት በቅድሚያ በአፍሪካ ደረጃ ለስራ ሰራተኛ ጊዜ እንደምናከብረው በዓል ህፃናት በዓል እንኳን በሰላም አደረሳችሁ አደረሰን ለማለት እወዳለሁ። የዘንድሮውን ለስራ ሰራተኛ ጊዜ የሚከበረውን የህፃናትን በዓል ስናከብር ትውልድን በማጽናት የህፃናት ተኮር ተግባራት እናከናውናለን። በብሉ በክልል ደረጃ እቅድ ታቅዶ እስከ ታች እስከ ወረዳ ድረስ ተግባራዊ የሚደረግ ስድስት ግቦች አሉት። ተግባራት እንድናከናውን ክልሉ ባወረደው መሰረት ፕሮግራማችን ከአዳራሽና ከጭብጨባ ወይም ከሌላ ወጣ ባለመንገድ የዚህ ዓመት የተለየ ፕሮግራም የሚያደርገው ስራን ተግባርን በተኮር ያደረገ ተግባር ስለሆነ በዚህ ዓመት የመጀመሪያው ትምህርታቸውን ያቋረጡ ህጻናት ወደ ትምህርት ገበታቸው እንዲመለሱ በማድረግ ሁለተኛው አሳዳጊ የሌላቸው ወይም ተጥለው የተገኙ ህጻናትን ለጉድፈቻ ብቻ አሳዳጊዎች ርክክብ በማድረግ ሶስተኛው በዝቅተኛ ኑሮ ደረጃ ያሉ ህጻናት ተማሪዎች በኢኮኖሚ ችግር ምክንያት ወይም የትምህርት ግባት ችግር ምክንያት ትምህርታቸውን እንዳያቋረጡ ለነሱ ድጋፍ በማድረግ አራተኛው ስራስራ እውቀትና ክህሎት ያላቸው ህጻናት በኤግዚቢሽን ስራቸውን አቅርበው የሚያስጎበኙበት፣ በመጨረሻም የተሻለ አፈጻጸም ላላቸው ህጻናት የእውቅና ፕሮግራም እንሰጥበትና ሌሎችም በርካታ ተግባሮች እንድናከናውን ክልል ቢሮ ባወረዱበት መሰረት ቀሪ እስከ ሰኔ ዘጠኝ መፈጸም ያለባቸውን ተግባራት የምንቀጥል መሆኑን እየገለጽ አጠቃላይ በዚህ ፕሮግራም ለዚህ ፕሮግራም የታደማችሁ ወላጆች፣ አጋር አካላት እንዲሁም ተማሪ ህፃናት በህፃናት ላይ ማስተላልፈው የምፈልገው መልክት በህፃናት ላይ የሚደርሱ ጥቃቶችን ሁላችሁንም በጋራ ተከላክለን አሁን ቅድም በህፃናት ፓርላማ ስታቀርብ የነበረችውን ህፃን የውዝን ዋዜ ሲያቀርቡን የነበረ ህፃን እንደገና በፍጠራ ስራዎች እንደጋር አገር ተኪ የሆኑ ህጻናትን ተንከባከብ ማሳደግ ለሀገር ተረካቢ እንዲሆኑ ማድረስ የኛ ኃላፊነት ስለሆነ በከተማ የሚፈጸሙ የሴት ህፃናትን ጥቃት ሁላችንም በጋራ እንድንከላከል መልክትን እያስተላለፍ ይህን መክፈቻ ፕሮግራም የክብር እንግዳ እንዲጋብዙና መክፈቻ ፕሮግራም ሊያካሄዱልኝ የከተማ አስተዳደር ምክትል ከንቲባ ወይዘሮ ደብረ ዋላም ወደ መረጋብዙልኝ አመሰግናለን። እንኳን ለአፍሪካ ህጻናት ቀን በሰላም አደረሳችሁ ማለት ፈልጋለሁ። እንግዲህ ስለ ህፃናት ስናነሳ የህፃናትን መብት በተመለከተ አገራችን ኢትዮጵያ በዓለም አቀፍ ኮንቬንሽን ህግ አብራ የፈረመቻቸው ህጎች እንዳሉ ይታወቃል። እነዛን ህጎች መሰረት ተደርገው የህፃናት መሰረታዊ መብቶችን በማክበር ረገድ ተገቢውን ስራ ለመስራት ሰፊ ጥረቶች እየተደረጉ ይገኛሉ። ለምሳሌ ሴቶ ህፃናት በህይወት የመኖር መብት፣ የመማር መብት አላቸው። ካድሮ ከዘር ነፃ በሆነ መንገድ የእኩልነት መብት ማግኘት አለባቸው። ይህን እያዩ ማድረግ አለባቸው ማለት ነው። ከዚህ አኳያ ስንመለከት እንደ ጎንደር ታሪክ የድሮ አባቶቻችን እንግዲህ ለህፃናት ማስተላለፍ መፈልገው ጎንደር በተለይ የኢትዮጵያዊነት ሀገረ መንግስት ግንባታን ስታጸና ነገስታቶቹ ህፃናት ላይ በልዩ ትኩረት ይሰሩ ነበር። በተለይ ደግሞ የነገ መሪ ህፃናትን ከማፍራት አንጻር የህዝብ አስተዳደርን እየለመዱ እንዲያድጉ ከማድረግ አንጻር ሰፊ ታሪክ አለን ከጎንደር አኳያ ማለት ነው። ለዚህም ስንመለከት ትልቁ ማሳያ ወህኒ አምባ ነው። ልጆቻቸውን የህዝብ አስተዳደር እያስተማሩ በእውቀት በክህሎት የዳበሩ እንዲሆኑ የነገ ፖለቲካዊና ኢኮኖሚያዊ ማህበራዊ መሪዎችን ለማፍራት ልጆችን በወይኔ አምባ ወስደው ነገስታት ያስተምሩ ነበረ። ከዛ በኋላ አንዱ ንጉስ ሲያልፍ ተተኪው ንጉስ ሊሆን የሚችሉ ህፃን ከህፃንነቱ ጀምሮ ኮትኩተው ከሰሩ በኋላ ያለ አድሎ ያለ ዘር ካሳደጉ በኋላ ስለ ህዝብ አስተዳደር ከለመዱ በኋላ የሚሾመውን መርጠው አምጠው እንዲሾሙ ይደረግ ነበር ማለት ነው። ስለዚህ እንደነዚህ አይነት ህፃናት ተተኪ የሀገር መሪዎች ተተኪ፣ በፖለቲካው በኢኮኖሚያዊ፣ በማህበራዊ መንገድ ልጆችን ማፍራት ካስፈለገ ከህፃንነት ጀምሮ ለሚሰራው ስራ ተገቢውን መስዋዕትነት መክፈል አለብን። በተለይ አሁን ላይ ያለን ሰዎች አሁን ላይ በመንግስት ስራ ያለን ሰዎች አሁን ላይ በተለያዩ በኢኮኖሚና በማህበራዊ መስክ የተሰማሩ አካላት ሙሉ በሙሉ ለህፃናት ትኩረት ሰጠው ስራ መስራት መቻል አለባቸው ማለት ነው። ዛሬ ያልተከልነውን ዘር ዛሬ የሚበቀል ዘር በእጃችን ቋጥረን ያላዝነውን የዛሬ ሀያ ዓመት የዛሬ ሰላሳ ዓመት የዛሬ ሀምሳ ዓመት አገር ሊረከብ የሚችል ትውልድ ልናገኝ አንችልም ማለት ነው። ስለዚህ በዛ ልክ ማምጣት ካስፈለገ ህፃናት ላይ ዛሬው ሆኖ መስራት ያለብንን ስራ መስራት መቻል አለብን። በከተማ አስተዳደር ደረጃ በርካታ ህፃናቶች ስላላችሁ አንዳንድ ስራዎችን ጀምረናል። ለምሳሌ የልጆችን የመማር መብት ለማረጋገጥ ተማሪዎች በብሔር በሃይማኖት ሳይለያዩ በተለይ ከኬጅ ህፃናት ጀምሮ በጋራ እየተመገቡ ትምህርት ቤት እንዲማሩ ማድረግ አንዱ ትልቁ ህፃናትን በአንድነት የዘር ገመድ ኮትኩቶ ለማሳደግ የሚጠቅም ነው። ያለምንም ልዩነት ህፃናት አብረው እየመዱ እየጠጡ ትምህርት ቤታቸውን እየወደዱ ስለ አንድነት እየተማሩ እንዲያድግ ያግዛል ማለት ነው። ስለዚህ በቀጣይ ከተማ አስተዳደራችን ላይ ትውልዱ ላይ በተገቢው መንገድ የምንሰራው ስራ ነው የሚሆነው። ሁለተኛው የህፃናት ፓርላማ ዛሬ ይቺ ትንሽ ብላቴና ያስተላለፋችሁን መልዕክት ሰምታችኋል። በተለይ ካስተላለፈችው መልእክት ህፃናት ላይ የሚደርሰውን ጉዳት የህግ የበላይነት እንዲከበር ህፃናት መልእክት እያስተላለፉ ነው። በህፃናት ላይ የሚፈጸሙ ወንጀሮች እንዲቆሙ መቆም ብቻ ሳይሆን የፈጸሙ አካላትም በተገቢው መንገድ የህግ የበላይነት እንዲከበር መልዕክት ጭምር የሰጡበት ሁኔታ አለ እንግዲህ አንዱ ትልቁ ችግር ህፃናት ላይ ውስብስብ ችግር እያስከሰተ ያለው ፖለቲካው ላይ ያለው ችግር ነው። ፖለቲካ ላይ የሚመጡ ችግሮች በተለይ ለፖለቲካ ትግል በሚል የሚደረጉ እንቅስቃሴዎች የህፃናትን ህይወት አደጋ ላይ የሚጥል ይሆናል። ቶታሊ የህፃናትን መብት የሚፈታተን ይሆናል። የህፃናትን የመማር መብት ይገድባል። የህፃናትን በኩልነት የማደግ መብት ይገድባል። የህፃናትን በወላጅ እንክብካቤ የማግኘት መብት ይገድባል። ህፃናት ጤንነታቸው ተጠብቆ እንዲያድጉ ከማድረግ አኳያ ይገድባል። ስለዚህ ማንኛውም አካል የፖለቲካ ትግል በሚያደርግበት ሰዓት የህፃናትን መብት ታሳቢ ባደረገ መንገድ ፕሮግራሞችን ቀርጾ በተገቢው መንገድ እንቅስቃሴ እንዲያደርግ ይሄ ተፎካካሪ ፓርቲ ላይ ያለን ሲቪክ ማህበራትም ያለን በገዥው መንግስት አስተዳደር ላይ ያለ ጭምር ልንወጣው የሚገባ ስራ እንደሆነ በመገንዘብ ሁላችንም ትኩረት ሰጥተን ልንገባ ልንሰራ ይገባል የሚል ሀሳብ ነው ያለኝ። በድጋሚ እንኳን ደህና መጣችሁ ማለት